አውሪ ለማንኛውም ያወራሻል። ቆይ ከማን ነው? ቆመን እንጠብቀው። ቸከሷል አስተዋውቅሽ እኮ ነው ዛሬ ፍቃኛ እና ታዲያ እኔ አንቺ ምን ያንሰኛል? ምንም ሜሪዬ፣ እህቴን ተዋውተን። ከማን ጋር ነበርክ? ከእህቴ ጋር ነዋ። አታስመስል፣ የማን ሴት ሽቶ ነው አንገት ላይ ያለው? ስለምን ሽቶ ነው የምታወሪው? እኔ ሲጀመር ከተፈጥሮዬም ጋር አለ ሎሚ አልቀባልሽ። ምንድን ነው ሽቶ የምትይው? ጭራሽ አንተም ሰው ነው። እኔ ላይ ይህች ይታደርጋል። ለነገሩ አንተ ምን ታደርግ ነው የእኔን ጥፋተኛ መጣ። አላከፈለግሽ በቅቶኛል በይኝ። ለምን ሰበብ ታበይዥብኛለሽ? ጭራሽ ሁለተኛ አጠገቤ እንዳትደርስ እሺ? አመዳም። ምን ሆናለች ሴትዮ ዛሬ?

ምን የተረገሙ ልጆች ናቸው! ምግብ ለመብላት አንተ ሾምስ፣ ምን እያደረግህ ነው? ሽ አረ በእናታችሁ፣ አረ በፈጠራችሁ። እሺ ማዘር

ቴሌ ብሬ ባለፈው ማለት ነው። ስጎረጉሮ ስጎረጉሮ ፓስዋርዱ ረስቼ ይዘጋብኝ። እስኪ 500 ብር ዳክልኝ በእናትሽ። እኔም እኮ ዘግቶብኛል። እውነት አንቺን ዘጋብሽ? ስሚማ፣ ስልኬ እኮ ቻርጀር እንቢ ብሎኝ፣ ቻርጀር ይተበጣጥ። ቻርጀርሽን ስጪ። እኔም እኮ ተበላሸ። ያንቺም ተበላሸ? ሆዴን እያመመኝ ነው። አንቺንም እያመመሽ ነው። አው ይሄን ይቀርር ምንድን ክኒን ነው እንዴ? እኔ ክኒን ቁጣ ነው። ጉርሻ ማለት እንደዚህ ነው እሺ። ክኒን ሰጠኛል። ይሄ ክኒን አምፕሲሊን ነው የሚያክለው። እስቲ አንተ ወራ ታባቷም ታምሮብናታችሁ። ቺማ ታመልጠኝ እስከመቼ ብቻ ነውኝ ደግሞ ከኋላ ሳምቡሳ የመሰለች ልጅ። እንዴት ነህ? አልሐምዱሊላህ። በዚህ ሰሞን ሶሻል ሚዲያ ላይ እየተዘዋወረ ያለውን ማለት ነው ሳውዲ አረቢያ ላይ ለራሱም ለራሱ ለግመሉም ማለት ነው ሙሉ ጥርሱን በወርቅ ያሰራው ሰውዬ ሰምተሃል? አዎ፣ አልሰማሁም። አሁን ነው የምሰማው ከአንተ እና በጣም ነው የሚያሳዝነው። ምን ትላለህ ስለ እሱ?

ሄደ ልናለቅስ ልናለቅስ። ማለት ምን ሆኖ ነው የገባው? ደብሩት ሶ ፎቶ ሹት ሲኖርብን ማለት ነው። ሁሌ ፎቶ እንነሳለን ምንለው። ለምን አንዳንዴ ፎቶ አንቀመጥም? ለምን አንዳንዴ ፎቶ አንተኛም? ለምን ፎቶ አንቆምም? ምንድነው ጋይስ መነሳት ብቻ? አንዳንዴ ሲደብራችሁ ማለት ነው። ፎቶ ተኙ፣ ፎቶ ነጭ በሉ፣ ተቀመጡ ፎቶ፣ ቆሙ ፎቶ ብዙ። ወዲህ ምንድን ነው? ቢያንስ በዛሬው ቀን ነው የምትል ባስረው ልሳት እስኪ ዛሬ እንኳን እና ከቤት አትውጪ ከቤት አትውጪ ይኸው፣ ብለውኝ ከዘበኛችን አረገዝኩኝ አላለችም አንዷ? ከዛ ኮሜንታተር እኮ ነው መምቢል ጥሩ ነው። ከቤት ብትወጪም ከሌላ ዘበኛ አታልፊ። ማጣጭ አንዱ የቀበሌ ሰራተኛ ማለት ነው። ቸርች እና ከዛ በኋላ ቸርች ሆኖ ሲጸለይ የለ ሴጣኑ ጮኸ ማለት ነው። በጣም ሲጮ ከዛ ላይ ውጣ ውጣ ምናምን ነገር ሲባል ማለት ነው ሴጣኑ። መምቢል ጥሩ ነው የሻይ ካልሰጣችሁ ያሉት እስኪ ዛሬ እንኳን ድፈር። ሲንግልነት በእኔ ብቃበል አሬው ፍራትያቻትና ያቻትና አለቀ። ወንድ ልጅ ቆረጠ። ዛሬ መጨረሻ ነው፣ ሄጄ አናግራታለሁ። ሲጀመር ክራሽ ናት አይደል? ሌላውን ሳይቀድመህ ሄደህ ነው ማናገር ያለብህ። አረ አያሳስብም። ዛሬ እግዚአብሔር ጽናቱ ብሎ አበሳሳይ ማለት ተማሪኒ ሰራተኛ ምን ስንት ሰዓት ነው? ሰባት እኮ አንተ ዬ እንደው ምሽት ላይ እየጠዋ ያለውን ጠባሳ እንደው ምን ማድረግ እንደው የሚሻለው አንተ ባለፈው እያየሁት እኮ እንደው ኧረ ጉድ ነገር ጋር ብቻ የምስክር ወረቀት የሌላቸው ወንድና ሴት በሆቴል መኝታ መከራየት አይችሉም ወይም ደግሞ አይከራይም ይላል። ትላንትና እለት የኢትዮጵያ ፕሬስ ድርጅት በኦፊሻል እንደው ልጆቹን ጥሩ ቦታ አውልልኝ

ይሄ ጉዳይ እኔ አሁን ምንሽልኝ በላ፣ ኧረ አምላቂት እንደው ምን አድርጌ ነው? አን አን እኔ ግራ እኮ ገባኝ ማለት ይሄ ጉዳይ እኔ ነኝ ያጠብኩልህ። አስቀልጅ፣ በእናትሽ እማዬ፣ ያጠብችኝ ካልሲ እማዬ የለችም። ምን ያጠብኩልህ እኔ። እንቆይ መጣሁ እንኳን ጀራ ብላ ምግብ አንች ለኔ ያቀርብሽ ነኝ። መርዛለሁ አይደል? መርዛለሁ፣ መርዛለሁ። አንተ እህትህ እኮ ነኝ። መጀመሪያ አንቺ ጉረሽ አምጣውሽ። አሁ ላፕቶፑን ሰብረሽ መደለያ ከሆነ ይገልሻለሁ። ያልሰበርኩም ብር ከሆነ ይለኝ አለኝ ብር የፈለሽው ነገርም አለ እ ጥሩ ነገር ካሮኩን በቀየው ነገር ፈልግ፣ ወንድሜ እኮ ነው ባክሽ። ምን እንደፈለግሽ ተናገሪ። እሺ ምን ምን ነው ያለ? ጥብስ አለ፣ ዱለት አለ፣ ጎረድ ጎረድ አለ፣ ሁሉም ነገር አለ። እሺ አንድ ጥብስና ጎረድ ጎረድ። አንድ ጥብስና አንድ ጎረድ ጎረድ